እኔ አንድ ሁለት ሰው የሚያክል ሰው የአንድ ሰው ቦታ ያዘ። በዚህ አጋጣሚ ሁላችሁም ከልብ እናመሰግናለን። ማትዬ፣ ይህንን ነገር ቀለል አድርገን ማየት የለብንም። በጣም ብዙ ወጪ የወጣለት ነገር ነው። ይህንን ነገር ደግሞ ከኛ ጋር ሆነ አብረህን እንደ ጓደኛ እንደ ወንድም እንደዚህ እንደዚህ ብታደርጉ እንደዚህ ብለህ መክረህን ከኛ ጋር ይህንን ነገር ስላደረግልን ስትሮልፕቅድም አረብኛው በደንብ አንብበዋል። እንግዲህ ያው ም ሌላ ግን የምር እግዚአብሔር ቀልድ አይደለም። የትኛውም ኢትዮጵያውያን እንደዚህ አይነት ፕሮግራም ልደት ሊሆን ይችላል ሰርግ ሊሆን ይችላል የተለያየ ኢንቨንቶችን ማዘጋጀት ከፈለጋችሁ የምር ነው ልክ እንደራሱ ፕሮግራም አድርጎ እኛንም ልክ እንዳስተናገደን እናንተንም ያስተናግዳል። ደውሉለት በእኛ ስላየ ነው ማለት ነው እግዚአብሔር ነው ብላችሁ እዚህ መተል ቢሮ እንኳን ተቸግረን፣ በቃ ምን ልበላችሁ ያሬልበት ቦታ የለም እና እሱ ጋር ደውለን ነው ማግኘት የቻልነው እና የትኛውንም ነገር በሱ በኩል ማግኘት ትችላላችሁ ማለት እንወዳለን። ሙቀት በጣም ከባድ ነው። ፋሚሊዎች እዚህ ማለት ነው በቃ አልቻለም። በቀንም ወጥተን ማታ ማታ ወጥተን ያው ነው። መግቢያ ስንት ነው ማርክ? መግቢያ የሁላችሁ ለሁላችሁም በነፃ እንግዲህ፣ መታችሁ ዘና ፈታ ማለት ትችላላችሁ። በነፃ ነው። መግቢያ ስንት ነው ለምትሉ ሰዎች እኛ መግቢያ አልጠየቅንም፣ አልተናገርንም። ኬት እንዳመጣችሁ ራሳችሁ ወጎት ሁላችሁም። እኔ እኔ እኮ ግራም የሚገባኝ የትኛው ሰርግ ላይ ነው ተከፍሎ የሚገባው። እኔ አሁን ጥያቄ ሆነብኝ። ማን ነው ክፈሉ ያላችሁ? የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም፣ ሰርግ አናስከፍል። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለ ከበላ በኋላ እናትና አባቶቻችን ኖርማል ነው ምን ያደግንበት እኮ ነው ሰጥተው ሄዳሉ። ግን እኛ አልጠየቅም። እኛ እንደዚ አይባልም። ሲጀምር ነውር ነው። ትልልቅ ሰው ናችሁ የእኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣም አስገቧቸው እስኪ እነማን ናቸው ግን የምር አስገቧቸው ወሬ አርጉላቸው ዛብሔርተነብሮ ነው ላይ ተነገረን እንደዚህ እንደዚህ ምናምን እየተባለ ነው ምንድን ነው ምናምን ስንባል ሼር አርጉላቸው ና ይግቡና እናውራቸው ናቸው የታላችሁ ንጉሩ እስኪ ላኩ ገዝት ከፈለጋችሁ ከፈለጋችሁ ያራ የፈለጉት ይላኩ ምንድን ነው እንትን እኮ አረጉ። በኢየሱስ መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠይቅ ነገር የለም። መርከብ እስከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ በኋላ እኛ አይደለንም በይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማነበር ስሙ ማቲን የያዘው የሚያስገባው ቁጥርን ቆጥሮ የሚያስገባው እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ደልቡ ናችሁ። ሁላችሁም በጊዜ ተገኙ አራት ሰዓት አራት ሰዓት ስንል ብዙ ጊዜ ስለሰሙ ከሰዓት ማለት ነው የሚጀምርበት እኮ ነው እነሱ ግን ልክ ዘጠኝ ሰዓት ላይ ሁሉም ሰው ቢመጣ ሰዓት ነው። ሶስት ሰዓት እኔ ሰዓት ግራ እያገባኝ እና ለሁላችሁም፣ እና እንወዳችኋለን። ሁላችሁንም የሆነ ነገር ባታሰቡልን እናንተም ቁጭ ብላችሁ ስለኛ አታወሩ፣ ስለምትወዱ ነው የምታወሩት። እንወዳችሁ። ሞር ደግሞ ማቴ ላይቭ ላይ ከመጣ ያለውን ነገር ደግሞ ያስወዳችኋል። ሰዓቱን እንዲህ እንደሆነ ምናምን ያው እሱ ስለኖረ እኛ ግን ትንሽ ግራ ያጋባናል እና ለዛሩሽሚጆቻችን ሀገራ እንደዚህ ከምንጋባባችሁ እ እንግዶች ካሉ እናስገባለን። ማቲም ከመጣ ሰዓቱን ምናምን ያለውን ቦታውን ሎኬሽን ሁሉ ነገር እሱ እንዲያስረዳቸው አደርጋለሁ። ምን ይሉታል? ሁለት ሰዓት እኛ ጋር ስንት ሰዓት እንለዋለን? ስምንት ሰዓት በኢትዮጵያ ሰባት ሰዓት በኢትዮጵያ ሰባት ሰዓት ማለት ነው። ግን እኛ ሀገር ቢሆን ኖሮ አሁን ማን ነው ስምንት ሰዓት በቃል ቁጥር እንዴ፣ አንድ ስራው ነብኝ እኮ የራሱ መቁጠር ሰዓቱ እግዚአብሔር

ሁለት ለሁለት እንትን ማድረግ ትችላል ለሁለት ማድረግ ቅድመ ዝግጅት እያደረግን ነው ነገ እንዳይቀር አይቀርም ኖ በሁለት አለ እኮ የሆነ እንደዚህ የሚል አለ ግማሽ ግማሽ ጋይስ እንግዲህ ነገ ማንም ሰው እንዳይቀር ከአራት ሰዓት ጀምሮ እንግዲህ እንደሰማችሁት ነው እና አብርሽ አብርሽ እና ሩት እናንተን ጋብዟችኋል ይህ የምታዩት ፕሮግራም ህ ደረገው ለእነሱ ነው እና መጥታችሁ የምትወርዷቸው ሰዎች ከጎኗቸው መሆን አለባቸው እና ሙዚቃ የት አለ? ኧረ ይከፈት ይከፈት። እንዴ ቅደም ስጨፍሮ አይቻቸዋል። ማች በጋምና ከዚህ እዚ ሎኬሽን ስንቀይር ቲክቶክም ተቀይሯል። አይደለም ይኸውልህ፣ አሁን እንደዚህ እንደተደረደረው ሁለት እንዳሉ፣ አሁን እንደዚህ ቀየርከው። ቀጥሎ ያለው ነካከው፣ እንዳለ ነካከው። ግድ የለም ይመጣል። እንደማ ሁለት ብቻ ነው ያለው ይሄና፣ ይኸውልህ፣ በቃ አንዱ ነው ያለው። ኧረ አይደለም፣ ነፍን ያለው ቢኒያም የለም።

ማለት እንትና ቢኒ ዋይፋ አገናኝቶልህ ከዛ ማለት ነው። ከቤት ሲወጣ ወይፎ ዲስኮኔክት ሆነ። ከዛ አረብኛ ነው በምን እሽኩልቲ፣ በምን እናንበበው? ወይኔ ገዳይ ገዳይ፣ እንግዲህ ሊያስወጣ ነው። አዎ ሂድ፣ እስከ መጨረሻው አይደል? ግድ የለም ሂድ፣ ችግር የለም ካስወጣኝ የሚውጣ። እሺ፣ ወይኔ እበላቸው፣ ሂድበት፣ ቆይ፣ ንካው፣ የመጣልህ ዝም ብለህ ነበር። አረብኛ ማንበብ እጀምራለሁ እስከ ነገ

እዚህ ሞክሮ፣ ድጋሚ ሞክሮ ሊሰራ ይችላል። ዛፈለን ጠፋ። ማቴ ስማኝማ፣ ዲቴል እኛ ቦታውን ምናምን አልነገርናቸው። ሲቀጥል ደግሞ እንደገና ሰአቱን ምናምን የእኛ አቆጣጠርና የእናንተ ትንሽ ስለሚለያይ ያለውን ነገር ደግሞ ሞር በግል ነግራቸው ደስ ይለኛል። ጋይስ፣ እንግዲህ ሰአቱ የሚሆነው ነገ ከአራት ሰዓት ጀምሮ ነው እስከ ዘጠኝ ሰዓት የአብሬሽ ና የሩት የጋብቻ ስነስርዓት ላይ እናንተን ስለሚወዷችሁ እነሱም ይወዷቸዋል እናንተ ብቻ እነሱም ስለሚወዷችሁ እናንተን ጋብዘዋችኋል ስለዚህ በሰዓታችሁ እንድትገኙ የት ነው ሎኬሽኑ በጣም ቀላል ነው ዴራ ውስጥ ነው ጀዳፍ አልከናን ነው ጀዳፍ